ዘላለም ሙላቱ ዞላን ከልብ አመሰግናለሁ። ለአጋሮቻችን መልእክቶች ያለ እነዚህ አጋሮች ፕሮግራም አይቀርብምና በአገልግሎቶቻቸውና በምርቶቻቸው እንድትጠቀሙ ክቡራን እና ክቡራት የስፖርት ቤተሰቦች አበረታታችኋለሁ። ዛሬ አንድ ሰዓት ተኩል ሲሆን የአርሰናል ደጋፊዎች አይኖች ሁሉ ኤምሬትስ ላይ ያፈጣሉ። አንድም ከጨዋታው ሶስት ነጥብ ማግኘት ሁለትም በሊጉ ሰንጠረዥ ላይ የመሪነት ልዩነቱን ወደ ሰባት ማስፋት የዛሬ የመድፈኞቹ ማህበረሰብ ዋነኛ ምኞትና ዓላማ ነው። ተጋጣሚው ቶተንሃም ሆትስፐር የሰሜን ለንደኑ የአርሰናል ባላንጣ ነው። ሲቲ መሸነፉን ተከትሎ የአርሰናል ተጫዋቾች በሁለት አይነት ጫና ውስጥ ይገባሉ ዛሬ። አንደኛው ቀለል ያለ ነው ብንሸነፍም የሚመጣ አደጋ አይኖርም የሚል ጫና ነው። ፈታም ያደርገናል። ሁለተኛው ግን ራሱ እድሉን የመጠቀም ጫና ነው። ይሄን የመሰለ እድል መጠቀም የሚችሉ ብቻ ናቸው ሻምፒዮን መሆን የሚችሉት። የሊግ ተፎካካሪዎችን በየትኛውም የሲዝኑ ክፍል ላይ በተገኘ አጋጣሚ ሁሉ ርቆ የማምለጥ ነገር ሲቲ የመድፈኞቹን ጭራ ለመያዝ ያደረገው ጥረት ትላንት አልተሳካም። ቀደም ሲል በሰፊው እንዳብራራሁት በስታንፎር በኒውካስል ዩናይትድ ሴንት ጀምስ ፓርክ ግን ደግሞ ለአርሰናል ተጫዋቾች ይሄ አጋጣሚ በጥሩ ሳል ላይ ደርሷል። ለምን መሰላችሁ? ደርቢ ነው። ጨዋታው ኤምሬትስ ላይ ነው። ይሄ የሰሜን ለንደን ደርቢ ደግሞ በውስጡ ተጫውተው ያሳለፉ ተጫዋቾች እንደሚሉት ሞቲቬሽን በተመለከተ የተለየ የማነሳሻ ምክንያት የማይፈልግ ተጫዋች ሁሉ ተነሳስቶ የሚገባበት ጨዋታ ነው። የተለየ የሞቲቬሽን መንገድ የማይፈልግ ነው ካልን እራሱ ደርቢው በየትኛውም ደረጃ ላይ አርሰናል ቢሆን ተጫዋቾችን ያነሳሳል የምንል ከሆነ ቶተናምን እንደማሸነፍ የሚያስደስት ነገር ለ አርሰናል ተጫዋቾች የለም። በተለይ እንደነ ቡካዮ ሳካ ያሉት እዛው አካዳሚ ውስጥ ላደጉት ደግሞ የበለጠ ትርጉም አለው። አንድም ስፐርስን ማሸነፍና ዋናውን ባላንጣን አንገት ማስደፋት፣ ሁለትም በሊጉ ላይ ደግሞ በምታገኘው ሶስት ነጥብ ተስፈንጥረ ወደፊት መሪነቱን ማስፋት የአርሰናል የዛሬ መልካም ግጥምጥሞች ሆነው የሚቀርቡ እድሎች ናቸው። ግን ግን ግን አንድ አብይ ጉዳይ ይነሳል እዚህ። በአርሰናል በአርሰናል በኩል ሁሉ ነገር አልጋ ባልጋ ይሆናል ተብሎ አይጠበቅም። ጋብርኤል ማጋሌሽ የሌለበት መድፈኞቹ ለመጀመሪያ ጊዜ ከጉዳቱ በኋላ ያለ ማጋሌሽ ህይወትን መልመድ የሚገባቸው ጨዋታ ነው። ህይወትን መልመድ የሚጀምሩበት ጨዋታ ነው ያለ ማጋሌሽ ነገር ግን አርሰናል ብዙ ነገር ግኖች አሉ በዚህ ውስጥ አርሰናል ያለ ሳሊባ ሲያሸንፍ አይተነዋል። ያለ ቡካዮ ሳካ አልተቸገረም። ያለ ማርቲን ኦዴጋርድ ድል ነሽነቱ አልተቋረጠም። ያለ ማጋሌሽ ደግሞ ማሸነፍ መቻሉን ማሳየት ይጀምራል ማለት ነው። ዛሬ መጀመር አለበት ማለት ነው። ከዛሬ ጀምሮ ይኸው ጋብሪኤል ማጋሌሽ የፈጠረው ክፍተት የማይታይ ሆኖ ለቀጣይ ጨዋታዎች መጫወት ከተቻለ እውነትም አርሰናል ይሄንን ፈተና በደንብ ተወጥቶታል ማለት ነው። ዝርዝሩን ብንመለከት በዋነኛነት የአርሰናል የቆመ ኳስ ጎል የማስቆጠር አጠቃላይ ብቃትና ድርሻ ከፍ ያለበት ሲዝን ነው ላይ የምንገኘው አይደለ እንዴ? አሁን በየመቶ ማዕዘን ምት እኮ ስምንት ነጥብ አንድ ጎል በአማካይ የሚያስቆጥርበት ሞመንተም ላይ ነው የሚገኘው። ይሄ እንግዲህ በሚኬል አርቴታ ዘመን ታይቶ አይታወቅም። የተሻለ በመቶ የቆመ ኳስ በአማካይ የተሻለ ጎል ሲቆጠርበት የነበረው 2021 22 ስድስት ጎል ነበር። 2023 24 ላይ ደግሞ ስድስት ነጥብ አራት ጎል ነበር በአማካይ። የዘንድሮ ግን በመቶ የቆሙ ኳሶች ስምንት ነጥብ አንድ ጎል በአማካይ የሚቆጠርበት ነው። የዚህ ስኬት ደግሞ ዋነኛው ኮግ ዋነኛው የማሽኑ ጥርስ ጋብርኤል ማጋሌሽ የራሱን ሳጥን በመከላከል በኩል ያለው ሚና ሁሉም ያውቀዋል። በተጋጣሚ ሳጥን ውስጥ ያለው ተጽዕኖ ደግሞ ይነገር ከተባለ ከዚህ አንጻር ነው መገለጽ ያለበት። አርሰናል አሁን ያለ ማጋሌሽ መልመድ አለበት ሲባል፣ በተለይ በዛሬ ጨዋታ የሚፈተነው የቆመ ኳስ በመከላከል በኩል ስመጥር የሆነ ተጋጣሚ ነው ደግሞ ከፊት ለፊቱ ያለው አሰልጣኙ ቶማስ ፍራንክ፣ የቶተናሙ አሰልጣኝ፣ በብሬንትፈርድ ባለፈው የውድድር ዘመን ከቆሙ ኳሶች አራት ጎሎች ብቻ ነበር የተቆጠሩባቸው። በሊጉ ላይ ከሴት ፒስስ ዝቅተኛ ጎል የተቆጠረበት ቡድን ተብለው ሲሞገሱ ነበር። ለነገሩ የቆመ ኳስ አሰልጣኝን በመጀመሪያ ያመጣው በፕሪሚየር ሊግ እኮ ብሬንትፈርድ ነው። የመጀመሪያው ፋና ወጊ የሆነ እርምጃ የወሰደው ለብሬንትፈርዶች፣ ሴት ፒስስን እንዴት ማቆም እንዳለብህ አታስተምራቸውም ያስተምሩሃል እንጂ። ይሄው አሁንም የብሬንትፈርድ ዋና አሰልጣኝ ተብሎ የተሾሙት ሰው በቶማስ ፍራንክ ስር የቆመ ኳስ አሰልጣኝ የነበሩ ናቸው። ዘንድሮም ታዲያ የቶማስ ፍራንክ ቶተንሃም በጣም ራ ካየ ነው ምርጥ ሴት ፒስስ ተከላካይ ቡድን ሆኖ እናገኘዋለን። ዝቅተኛ የሴት ፒስ ጎል የተቆጠረባቸው ሁለት የሊጉ ቡድኖች እነማን ናቸው ካልን ቶተንሃምና ሰንደርላንድ ነው ይጠቀሳሉ ሁለት ሁለት ጎል ብቻ ነው የተቆጠረባቸው ሁለት ሁለት ጎል አሁን እንግዲህ አርሰናል ዋነኛ የቆመ ኳስ ጥንካሬውን የቆመ ኳስ ማጥቃት ጥንካሬውን ይዞ ወደ ሰሜን ለንደን ወደ ምሽቱ ደርቢ ሲመጣ የቆመ ኳስ ዋነኛ ኃይሉን ማጋሌስ ናቷል እንዲሁም ደግሞ ተጋጣሚ ቶተና ደግሞ የቆመ ኳስ በመከላከል በኩል ጠንካራ ቡድን ስለዚህ ዛሬ በኦፕን ፕሌይ ጎሎች መገኘት አለባቸው በዚህ በኩል ታዲያ ወሳኝ ሚና ይጫወታል ተብሎ የሚጠበቀው ከታክቲኩ ረገድ ዴክላን ራይስ ዴክላን ራይስ ነው። ሁለቱ የቶተናም የመሀል ተከላካዮች የተጋጣሚን አጥቂዎች የተጋጣሚን አጥቂ አማካዮች አስር ቁጥሮችን ኳስ ለማስጣል መስመራቸውን ጥለው የሚወጡ አይነት ተከላካዮች ናቸው። በምርጥነት ነው የሚጠቀሱት እነዚህ ተከላካዮች ክሪስቲያን ሮሜሮ እና ቫን ደቬን ነገር ግን ከመስመራቸው የመውጣታቸው ነገር በተለይ እንደ ዴክላን ራይስ ያሉት ከመሀል እየተነሱ ወደ ፍጹም ቅጣት ተጋጣሚ ፍጹም ቅጣት ምሳጥን የሚገቡ ሌት ካመርስ ለእነርሱ የሚመች አይነት መግቢያ ቀዳዳ መፍጠር ይችላሉ። ነው እንደው በዴክላን ራይስ ባይሆን እንኳን በግራ ስምንት ባይሆን በቀኝ ስምንትም ይሄ ሊፈጠር ይችላል። ይልቅስ ቶተና ሞትስፐር ዛሬ በኤምሬት ስለሆነ ጨዋታው ኳሱን ለአርሰናል ሰጥቶ አፈግፍጎ ሊጫወት ስለሚችል ተደራራቢውን የነጮቹን አጥር ለመጣስ በእንቅስቃሴ በኦፕን ፕሌይ ማለት ነው፣ በክፍት ጨዋታ አርሰናሎች ይፈተናሉ ብለን እንጠብቃለን። ይሄንን ግን ማድረግ ግድ ይላቸዋል። አሁን በቆመ ኳስ ላይ ሪላይ ከማድረግ ይልቅ እዚህ ጋር በክፍት ጨዋታ ጎል ለማስቆጠር መግባት ለአርሰናል ተጫዋቾች ዛሬ የሚያዋጣ ይመስላል። ተጋጣሚው የቆመ ኳስ በቀላሉ የሚገባበት ስላልሆነ አንድ ደካማ ጎን ይፈለግ ከተባለ እዚህ ጋር ማነው፣ ማርቲን ኪዮን ነው የቀድሞ የአርሰናል ተጫዋች እንዳለው በቶተናም በኩል የቆመ ኳስን ሲከላከሉ በዞናል ሲስተም ነው የሚከላከሉት። አርሰናል ደግሞ በዞናል ሲስተም የቆመ ኳስን ለሚከላከል ቡድን በማጥቃቱ በኩል ደግሞ የራሱ ፈታኝ አቀራረቦች አሉት። እንደውም ተጫዋቾችን አንድ በአንድ ብትይዝ ይሻላል ማንቱ ባን ብትይዝ እና በሮጡበት ብትከተል ይሻላል በዞናል የምትቆም ከሆነ ግን በተጫዋቾች መካከል ዞኖቹ በሚገጣጠሙበት ቦታ ላይ የአርሰናል ተከላካዮች ተሻሚዎች እየገቡ አደጋ ሊፈጥሩ ይችላሉ እና ይሄንን እንግዲህ ቶማስ ፍራንክ በዚህ ረገድ ምን ያህል አሻሽሎት ሊገቡ ይችላሉ ጨዋታው ላይ የምንመለከተው ይሆናል ግን ትልቁ ጥያቄ የጋብርኤል ማጋሌሽ አለመኖር እንዴት ይሸፈናል የሚል ነው። አሁን በተጫዋች ጥያቄ የለው በተጫዋች አማራጭ ሰፊ ስብስብ አለ። ሰሞኑን ስንለው እንደነበረው ግን የዚህ የፒየሮ ሂንካፒ የበለጠ ከጨዋታው ሞዴል ጋር እሱ ነው፣ በግራ በኩል ቅድሚያ ቢሰጠው የተሻለ የሚሆነው ብለን መወሰን እንችላለን። ነገር ግን የሂንካፒ የኢንተርናሽናል ብሬክ ጨዋታዎችን ስንመለከት ግን እዚህ ጋር ጥርጣሬ ሊገባን ይገባል። ካላፊዮሪም ይሁን ሌላ ተጫዋች በዛ በኩል ሊጀምር እንደሚችል መላምታዊ አለ አይደለ? ፍንጭ ሊሰጠን ይችላል። ከኢኳዶር ጋር ሂንካፒ በዚህ ኢንተርናሽናል ብሬክ ወደ ካናዳ ሄዶ ቶሮንቶ ላይ ሰሜን አሜሪካ ላይ ነው የተጫወተው። ከዚያ ደግሞ ወደ ኒውዚላንድ ሄዶ እዚያ አውስትራሊያ በታች ያለችው ሀገር ኖ፣ ወደ ኒውዚላንድ ሄዶ ሳይሆን ከኒውዚላንድ ጋር ወደ ኒው ጀርሲ ሄዱ አሜሪካን ላይ ተጫውተዋል። ሰሜን አሜሪካ ሰንብቶ ነው የመጣው። እንግዲህ ከዚህ አንጻር ያለበትን ሁለቱንም ጨዋታዎች ዘጠና ዘጠና ደቂቃዎችን ስለተጫወተ ምን ያህል ሎድ በስቶበታል አላውቅም፣ አሰልጣኞቹ ነው የሚያውቁት። እንግዲህ ያለበትን አሁን ጨዋታዎችን የመቋቋም ምንድን ነው ሎድን የመቋቋም አቅሙን አናቅም፣ ግን በዚህ ረገድ ተመዝኖ ጥሩ ሆኖ ከተገኘ ሂንካፒ በጋብርኤል ማጋሌሽ ቦታ ላይ ሊሰለፍ ይችላል። አለበለዚያ ደግሞ ክሪስቲያን ሞስኮራም ያለ ሳሊባ ቡድኑን ሲጠቅም የነበረ ተጫዋች አለ። አርሰናል የምርጫ ችግር የለበትም ግን ያው ተጫዋቾች ሁሉ ይዘውት የሚመጡት ጠንካራ ጎን አለ። እሱ ታሳቢ ተደርጎ እነዚህ ተጫዋቾች ይዘውት የሚመጡት ጠንካራ ኳሊቲ እንዳለ ሁሉ ጋብርኤል ማጋሌሽ ባለመኖሩ ደግሞ ከማጋሌሽ አርሰናል ሊያገኘው የሚገባውን ጠንካራ ጎን እንደሚያጣም ታሳቢ አድርገን ነው የሰሜን ለንደን ደርቢ ምንመለከተው። እንግዲህ ከማጋሌሽ ጋር ጥሩ ታሪክ ሲጻፍ ቆይቷል። ያለ ማጋሌሽ ደግሞ ይህንኑ ማስቀጠል ይገባል። ልክ ሳሊባ፣ ሳካ፣ ኦዴጋር ተጎድተው አርሰናል ቀዳዳ እንዳልተፈጠረበት ሁሉ በማጋሌሽም ይሄ ቀዳዳ እንዳይታይ አድርጎ መቀጠል ይኖርበታል። ዛሬ ከቶተናም ጋር ቀጥሎ፣ ከቼልሲ ከዚያም፣ ከሊቨርፑል፣ ከኤቨርተን፣ ከክሪስታል ፓላስ፣ ከብራይተን፣ ከእነዚህ ቡድኖች ጋር ምናልባትም ያለ ማጋሌሽ የመጫወት አደጋ ውስጥ ሊገባ ይችላል አርሰናል። በሚቀጥለው ሳምንት ሌላ ስካን አለ ብሏል። የበለጠ ቀኑን ለማወቅ ግን በዚህ ጨዋታ ላይ በእርግጠኝነት ያለ ማጋሌሽ ይገባል። አንድ ሰዓት ተኩል ነው ጨዋታው። ከአንድ ሰዓት ጀምሮ እግር ኳስን በሬዲዮ ተመልከቱ ከመሴ ጋ በዚህ ሬዲዮ ሞገድ በኩል በቀጥታ ታገኙናላችሁ። ቀጠሩ አንድ ሰዓት ይሆን። የብስራት ስፖርት የክብር አጋሮች አቢሲ